አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን አዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛህዝም ነው። ትርጓሚውም ድንገተኛ ማለት ነው። ርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም ሶስት ልጅ ወለደ። ከሶስቱ አንዱ ይህ ቅዱስ ነው። ከእናቱም ጋራ ወደ ቤተክርስቲያን ይሄድ ነበር ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳያጠምቅና ንጹህ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላ ከተረፈ መስዋዕቱ ሰጠችው። በጎር ሳትም ጊዜ ጣዕሟ በአፍ ውስጥ እንደማር ሆነ። የዚች የቁራሻ ጣዕም በአፌ ውስጥ እንዲህ ሆነ፣ የዋናው ቁርባኑ ህብስ ጣዕም ምን ያህል ይሆን ብሎ በልቦ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገ ጊዜም ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉም ነገራት። እርሷም ወደ ሌላ ሀገር ሄዶ ክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደ ሚባል ሀገር ሸሸ። በዚያም ሶስት ዓመት ኖረ። ወሬውም በተገለጠ ጊዜ ቁጥሩ ወደ ሚባል ሀገር ሄዶ የሌዳዊው የሰማዕት የቅዱስ ጊዮርጊስን ቤተክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወይኒ ቤት ዘጋበት። እስላሞችም ተሰበሰቡ፣ የወይኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት፣ አካላቱንም ቆራርጠው በህይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ፣ ነገር ግን በህይወት አገኙት። ከዚህም በኋላ እስላሞች ተሰብስቦ፣ ከዚህም ምክር ካልተመለስክ እኛ ጽኑ ስቃይን አሰቃይተን እንገልሃለን አሉት። የመዛህዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የህያው የእግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጎ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅለት አውርደው በእስር ቤት እንዲያስሉት አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ተመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታውም ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡ ተነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰበስበው ጊዮርጊስ እንዲሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጣቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ደምብራ በምትባል ሀገር በከበረ የመልአክ አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ሌሊት ስጋው ላይ እሳት አነደዱ። እሳቱም በላዩ እየነደደ ምንም ምን አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔር ፍቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቀው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሽገችው። ከዚህም በኋላ ውብ የሆነች ቤተክርስቲያን ሰሩለት። ስጋውንም በውስጧ ኑሮ ከእርሱም ታላላቅ ብዙዎች ድንቆች ታማሶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ዳግመኛም በዚች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ተረጓሚውም የጠራ ወርቅ ማለት ነው። ይህም ቅዱስ ከደሚያ ጣውራጃ ሰማባኖስ ከሚባል ሀገር አቅራብ መኮንን ከቆጵሪያኖስ ጭፍሮች ውስጥ ከከተማዋ ታላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሮበት፣ ቅዱስም ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስን በፊቱ ታመነ። ወደ እንዴናውም ወስደው በመኮንኑ አርያኖስ ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ፣ ለአማልክትም ሰዋ አለው። አልታዘዘለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገድሉትም ቦታ ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠበቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና አይነ ፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዛለሙ አሜን። በዚችም ቀን አምስት ጭፍሮች በሰማዕትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮስን፣ ጌርጌኒዮስ ቢልፋምዮስ በዲዮስ ጵላዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ ንጉሣችን የኢየሱስ ክርስቶስ ትእዛዝ እንፈጽማለን ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥ እንዲዘጉባቸው እስከ ሁለት ቀን እህል ውኃ እንዳሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለማለት ሰዋ አላቸው። እነርሱም በአንድ ቃል እኛ ስለፈጠረችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር እንዲወስዷቸው ዘንድ አዘዘ። ጌርጌሜዎስም ወንድሞቹን እኔ እውነት እነግራችኋለሁ የእግዚአብሔር መልአክ አምስታችንንም በሰማችን ሲጠራ ሰምችኋለሁና አላቸው። ዳክስ ወደ የሚባል መኮንን ባደረሳቸው ጊዜ መኮንኖኑ አስቀድሞ የአርሶፎኒስን ወስዶ ለማልክ ሰዋ አለው። እንቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱት እና እንዲያዞሩት አዘዘ። በመለሱትም ጊዜ በውሸባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስሮ ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎች በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ መናገርም ተሳነው። በግንዱ ውስጥ አስረው ጣሉት። ከዚህም በኋላ አርጌኒዎስን አቀረቡት። ዳክስም ለአማልክት ሰዋ አለው። እንቢ ባለው ጊዜ እስከሚገርዱት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳከስም ለራስ እዘን በክፋ ማሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት፣ እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮቹም ተረከቡትና በጽኑ ስቃይ አሰቃዩት። በትግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘገበት አዘዘ። እንዲሁም አደረጉበት። ደግሞ ዲያቆን ቢልፊዮስን አቀረቡት። መኮኑ ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ስጋውን ሰነጣጥቆ በከተማው አደባባይ የጎትቱ እንጨትም ተክለው ቁልቁል ሰቀሉት። በአንገቱም ከባድ ደንጊያ እንጠለጠሉ። ከሃይማኖቱም ባልተናወፀ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት በየዕለቱም ወንድሞች ምእመናን ከውጭ ሆነው ይጎበኙት ነበር። ጣሄን የተባለው የሰኔ ወር በባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱንም አውጥቶ ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከአምስት ቀን በኋላ አረፈ። እርሱን አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አርስኪሪዮስም አስራ ሁለት ቀን በኋላ አረፈ። እርሱንም አውጥቶ በቅዱስ ቢልፊዮስ ላይ ደጁን ሰርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት መጣለውና አላቸው። ከአስራ ዘጠኝ ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን እኛንም በል ገድለኞች ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዛለሙ አሜን። በዚችም ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዛለሙ አሜን። አንድ አምላክ በሆነ በአብ ወልድ፣ በመንፈስ ቅዱስም ሰኔ ሀያ በዚች ቀን በኬልቄዶን አውራጃ በቂሳርያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባህሯቿ ከሆን ከሁላችን የክርስቲያን ወገኖች ጋር የኖር ለዛለሙ አሜን። ዛ አቅረብ ኩማ የሌታ ዘኪሪያ አይላፈር ህፀምዱከ ዘልፈለለ ነብብቶ ከብትኔቴ መጻፈን ተረሴ ግዚኦ